ሰዎች ምንድን ነው? ወይኔ ጉዴ! ወይኔ ልጄ! አረ ሰዎች ምንም እኮ ያወቅነው ነገር የለም። በቃ ሳባይ ጸጋ ጫማ ነው አለች። ይሄ ደግሞ ምናልባት ፍንጭ ነው ሊሆን የሚችለው እንጂ እሷ ያለችበት ሁኔታ እኳ ል ልጅ አንድ ነገር ሆናለች

ጸጋ ለመጨረሻ ጊዜ ከቤት ስትወጣ ይህን ጫማ ነበር ያደረገችው። ጫማውን ከማንሳታችሁ በፊት ለፖሊስ ደውላችሁ ማሳወቅ ነበረባችሁ። በትክክል የት ቦታ ነው የተገኘው? ማንስ ነው ያገኘው? እኛን ያገኘ ነው። የኤሌክትሪክ ማሞ አካባቢ መንገድ ላይ ወድቀው በሰዓቱ በሰዓቱ በቦታው የምታደርጉ ነበር። እያለፍን ነበረ

የአፋልጉኝ ወረቀት አዘጋጅተን ጸጋ በፊት በበጎ ፍቃድ ታገለግልበት የነበረው የፊስቱላ ሆስፒታል እዛ ለመለጠፍ እየሄድን ነበር። በፖሊስ ምርመራ ስር ባለ ጉዳይ የአፋልጉኝ ማስታወቂያ እንድታሰራጩ ማን ፈቃድ ሰጣችሁ? እኛ ፍቃድ ያስፈልግ ነበር እንዴ? እሽር ሰው ውጪ፣ ቆይ። አንተ ጫማውን ካገኘህበት ብርተህ ታሳያለህ። ተጨማሪ ምርመራ ይኖረናል። ቁጭ በል።

ስም የኔ ነው።

ምን አዲስ፣ በዚህ ሰዓት ሊወስዳት የሚችል የምንጠረጥረው ሰው አለ እንዴ? ዲት እኮ እንደማደንቃችሁ። በቃ ይህን ልጠይቁኝ ነው የመጣችሁት? ሰፈሩን በሙሉ አስሱና አምጡልኝ። አንድም ሰፈር ሳይቀር ፈልጉልኝ። ለሚሸጉጠው ሸጉጡልኝ። ልጅቷን ከገባችበት ገብታችሁ አንቃችሁ ይዛችሁልኝ። እየለመንኳችሁ እኮ ነው። ከዚህ በላይ አልቅሼ ልንገራችሁ?

ሚዜ ልትሆኑኛል ነበር። ታዲያ ለእኔ ይቺን ትንሽ ሁለት መዋል ከበዳችሁ። ረ ስለ ወንድ ልጅ እንዴት ናችሁ? አመድ እንዴት ናችሁ? አሻ ደህና ነሽ? በረታሽ

በጤና ያሳድግልሽ። እንዴት ነው ማሙሽ? ይጠባል ይተባል። ላኪን ግን ትንሽ ያማል። ልክ ነሽ፣ እንደዛ ነው። በደንብ ስታጠቢ ግን እየለቀቀሽ ይመጣል። መጀመሪያ ላይ የሚወርደው የእናት ጡት ወተት እንገር ይባላል። ይሄም ልጁን በተፈጥሮ በሽታ የመከላከል አቅሙን በደንብ ነው የሚያሳድግለት። ሌላው ደግሞ አስፈላጊው በሽታ ለመከላከል አስፈላጊው ነገር ደግሞ ክትባት ነው።

ልጁ ከተወለደ ከአንድ አመት እስከ ሶስት ወር ለስድስት ጊዜ በተከታታይ የሚወስደው ክትባት አለ። አንዱን ዛሬ ስለሚወስድ ክትባት ክፍል አደርሳችሁ የመጣሁት። ደና ጀመረች፣ እና ክትባት ብላ አበላሸን። ሐኪም ቤት የማልወደው ለዚህ ነው። ልጄ ታሟል ወይስ በአገሩ በሽታ ገብቷል? ክትባት የሚሰጠው ለታመም አይደለም፣ አስቀድሞ በሽታውን ለመከላከል ነው። ለምሳሌ ዛሬ ልጃችሁ የሚወስደው ክትባት

በጣም አስከፊ ከሆነ የአካል ጉዳት ለሞት ሁላ ከሚያደስሰው ከፖሊዮ ወይም ከልጅነት ልምሻ የሚከላከልለት ነው። የልጅና ልምሻ ያሰም? ግን በቃ ሐኪም ቤት ልጅ ከተወለደ ክትባት ግድ ነው። ሐኪም ቤትም ሆነ ሌላም ቦታ ለተወለደ ልጅ ክትባት አስፈላጊ ነው። እኛም ለዚህ ነው ወላጆች ስለ ልጆቻቸው ጤንነት አስፈላጊ ግንዛቤ እንዲኖራቸው መረጃውንም አገልግሎት እንዲሆን ይሰጣል። ሌላ ያልመለስኩላችሁ ጥያቄ አለ።

ሰው መታ ባፋ ይበላል። ምንድነው የሚበላ? በቴ በወልድ ጭንቅላት ማን ያዞራል? እኔ ይበላል አላልኩኝም። ክትባቱ በአፍ የሚሰጥ ጠብታ ነው ያል ያኮ ይጠጣል። በቃ ይጠጣል። ጠብታ ጠብ ምትል ነገር ናት ጠብ

ምንድነው ቅመም ግረፊኝ አጥፍቻለሁ ትንሽ ከግሬ ላይ ነው አጥፍቻለሁ ግረፊኝ ያው በፈለግሹ ግረፊኝ ለምንድን ነው የምገረፍሽ በፈለግሹ ዱላ ግረፊኝ ግን በእናትሽ ማይ ማዛ እንዳታባሪኝ ጠላትሽ ገረፍ ልጅ ካጠፋ የሚቀጣበት ብዙ አማራጮች አሉ በዱላ በፍጹም አልመታሽ ምንድና ያጠፋሽ

የሆነ ነገሩ ነው የተለያየው። ባለሙያ ቢያገኘው ምናልባት ይጠግነው ይችላል። ሚስት አድርጌ ነው እንደዚህ ሆነብሽ። እያጸዳው እያለ ተንሸርቶ ወደቀ።

ሴትዮዋ ካየሽ ገደለች። ለራሷ ሰሞኑን ልምምድ አለብኝ ብላ ስትቀጠቅጠው ነው የምታድረው። ለአለም በፍጹም መሰበሩ እንዳትነግሪያት። አንቺ ደግሞ ያልታዘሽውን ስራ እንዳሰር ከሰራሽን፣ በአቅምሽ እኛ ስንፈቅድልሽ ብቻ እሺ። የትንሽ ፊትሽን ተጣጠል

ውሃ ሙቄ፣ ግርሽን ሙልጭ አድርጌ ልጠብሽ። አይ ከፈለኩ እኔ ራሴ ተነስቼ እታጠፋለሁ። እጅ ታጠቂ። እኔ ምን የምናገረው ነገር የለም ማለት ነው። ነገር ማለት ነው። ሁሉ ነገር ተስፋ እንደሌለው ስታወሪ የነበረው አንተ አልነበርክ? እንደ ምን እየሆናችሁ ነው?

ምን መሰለሽ፣ ትቸሪት ያው ሴቶችን እንዲያወሩ መፍቀድ አለብን። አርላ ማለ እንደ ወደኋላ ትላለህ። እን ን አንተ አር ለጥናትህ ጊዜ መስጠት አለብኝ፣ ማትሪክ ተፈታኝ፣ ለጨዋታ ጊዜ አለኝ ምናምን ስትለኝ ነበር አንተ። አልነበርክ ጨዋታ የምትለውን የጨመርሽባት አንቺ ነሽ። ጥናት የምትለው ላይ ትኩረት ይደረግልኝ እሱ ነው። እሺ

ውድድር፣ ከባድ ትግል፣ ያስፈራል። ብትፈሩ፣ ብትጠራጠሩ፣ ጎዶላችሁ ላይ ብታተኩሩ አይፈረድባችሁም። ግን ደግሞ ጥረት፣ ተስፋ ለመቁረጥ እርስ በርስ መተጋገዝ የእናንተ ልዩ ተሰጥኦ እንደሆነ እናውቃለን።

በህይወት ባትኖርስ በፀጋ መጥፋት ሁላችንም ተጨንቀነ፣ አለመኖሩ ያጎላል። ግን ደግሞ ጉድለቱን የምትሞሉበት የራሳችሁ መንገድ እንደሚኖር እኔ ተማመናለሁ። እናንተ እኮ ለሌሎች ተማሪዎች አርያ ናችሁ፣ ለትምህርት ቤታችን ደግሞ ተስፋ ናችሁ።

ኖ አቅም እኮ ነኝ። ምን ታደርጊያለሽ? እዚህ ብቻዬን መተኛት ስፈራ መጥቼ ተኛሁኝ። አብረሽ ልተኛ እኔ ጋ አመጣኝ። አትፈራም ታደርጊያለሽ? ምንድን ነው አሁንም? ምን አድርጊ ነው? ልጅቷንም እምታገላቸዋት እማዬ ምን ታደርጊያለሽ? እኔ ብቻዬን መተኛት ነው የምፈልገው። ወይስ እኔ ከዚህ ቤት ልውጣላት? አንድ ጌታ

ምን ጊታር ጭር የት አለ?

አሻ እና አህመድ ልጃቸውን በጤና ጣቢያ ወልደው የክትባት ጥቅሞች ላይ መረጃ ተሰጥቷቸው ለማስከተብ ቢስማሙም አሻ ሕፃኑን ሳታስከትብ ቀርታለች። የአሻ ውሳኔ ምን መዘዝ ያመጣል ብላችሁ ታስባላችሁ? ሀ ሕፃናት በተወለዱ በ24 ሰዓት ውስጥ የሚሰጣቸውን የመጀመሪያ ክትባት በመከልከሏ ልጇን ለጤና ችግር አጋልጠዋለች። ለ ባለቤቷን ሳታማክር ልጇን ላለማስከተብ የወሰነችው ውሳኔ ትዳሯን አደጋ ላይ ሊጥለው ይችላል። ሐ መሯ ክትባቱ ቢያመልጣትም ልጇን ማስከተብ ትችላለች። መ

ሁሉም መልሷቸው። ሐሳባችሁን በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን ያጋሩን።